ይዩ፣ ተመልከቱ። በመጀመሪያ ደረጃ ልጅቷ ኢትዮጵያን ወክላ በዓለም ደረጃ ሁለተኛ ወጥታ በአፍሪካ አንደኛ ወጥታ ኢትዮጵያን አኩርታ ሁላችንም ደስ አለ። እነዚህ ሰዎች ግን ልጅቷ አማራ ነች ብለው ይኸው አማራ ኢትዮጵያን ስም ማስጠራ ከፍ አድርጎ ምናምን ምናምን ብለው ቀወጡት። ሲቀውጡት ማንም መልስ የሰጣቸው የለም። አዳቸው ልጅቷ ኦሮሞ ነች ብሎ የተናገራቸው የለም። ቀወጡት፣ ፎከሩ ፎከሩ። መጨረሻ ላይ ልጅታ አከምቡልቴ መሆኗን ደረሱበት። ሲደርሱበት የሚሉትን ስሙ። ዘረኛ ማን ነው ነው? እውነት ለመናገር ማን ነው ዘረኛ የሆነ? ጥሩ ነገር ባዩ ቁጥር የኔ ነው ይላሉ። ቀድመው የእነሱ መሆኑን ሳያረጋግጡ የእኔ ነው ይላሉ። የእነሱ አለመሆኑን ዘንድሮ የሚዲያ ጊዜ ነው። የእነሱ አለመሆኑን ሲያረጋግጡ ደግሞ ለቅሷቸው መከራ ነው። እስቲ አድምጧቸው ምን እንደሚሉ እና ኦሮሞን ከፍ አድርጎ የማሳየት ስራ ነው። ብዙ ጥፍራቸው፣ ፋናቸው፣ አረማመዳቸው የረገጡበትን አጎንብሰው የሚሸተቱ ቆነጃጅት አማራዎች አሉ። ለምን ሶስት አራት ተመርጠው አልሄዱም? እዚህ ላይ ዝም የሚል ንፍጣም አማራ ካለ እዚህ ላይ እኛ በደንብ እንሄድበታለን። ሰይፉ ፋንታውን ከብልግና እስከ እውቀት ከእውቀት እስከ ማስገደድ እስከ ማስቀበር ድሃን እስከ ማስቀበር። ብዙ ቪዲዮ አወዳዳሪዎች በገንዘብ ነው። አወዳዳሪ እኮ በአለማ የሚታወቅ ነው አለና፣ በገንዘብ ነው ነገር ያደረጉት ማለት ነው። በቃ ዶላር የዛ ሀገር መንግስት፣ ይሄ እኮ የመንግስት ስራ እኮ ነው ይወደ እንኳን አንድ መንግስት ተቀርቶ እኔ በራሴ እንኳን በአቅሜ ስንቱን ቲክታከር በራሴ መንገድ ያስገብቻ ስለፍልፍ ያለው ይሁሉ አለቱ ግን ሲወደ ከጅጅግያ እስከ እስከ ዳለቻ ይሁሉ ግን ሲወዳደረው ከተለያየ አገር እኮ ነው የሚወዳደረው፣ እና ሌሎች ገንዘብ ያላቸው አገር ከተለያየ አገር መልካም። ስለዚህ ዳጎስ ያለ ነገር ተተኩሷል። ዳጎስ ባለው ነገር ላይ የታዘዘው ዳኛው ነው። ስለዚህ ዳኛው አንተ ከኢትዮጵያ ከኢትዮጵያ ውስጥ ከኢትዮጵያ ውስጥ አንደኛ ሞዴል የምትባል ሴት እኮ ነች። ይህች ከዓለም ሁለተኛ ማለት ከአፍሪካ አንደኛ ነው የወጣች። ይህች ጥያቄ መሰለህ ጆከር ከኢትዮጵያ። ኦኬ መንግስቱ ባለጊዜ ስለሆነ አንደኛ ሊያደርጋት ይችላል። ከአፍሪካ እንዴት ልትሆን ቻለች? ከዓለም እንዴት ሁለተኛ ልትሆን ቻለች? እንዴት ነው ዓለምስ አፍሪካ ዶላሩ የሚያምረው እኮ አሁን እኮ ዶላሩ እኮ እሱ ዶላሩ። እኔ ልመል አንዴ ጆክ የተካሄደው ህንድ ነው ህንድ ነው። ያው ራሷ አዘጋጅ ኮሚቴ ያለው እንደዚህ ነገር ብዙ ይወራል። እኛ እሷ በጣም ደስ ልና ኢትዮጵያዊ ስለሆነች እንትን ይለናል። ግን በጣም ያናድደው የተሰራው ሸዋሸዋ ፖለቲካ በሰይፉ እንትን ምናምን ይደብራል። እሷ እገዛ ሳይኖራት ብዙ ውጣ ውረድ ያለው ነው።